በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ ነው። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልላዊ መንግስት ጽህፈት ቤቶች ማስፋፊያ ፕሮጀክት በአካባቢ የሚገኙ ህንፃዎች ሊፈርሱ መሆኑ ተሰማ። ፕሮጀክቱ ከዛሬ ሁለት ዓመት በፊት የመሰረት ድንጋይ የተጣለለት ሲሆን ግንባታው የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመሰረተ ድንጋይ በተጣለበት ወቅት የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ ስድስት ሄክታር መሬትን የሚሸፍን ይሆናል። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ አሳልፎ ፕሮጀክቱ መሬቱ እንድሰጥ ማድረጉ ተሰምቷል። ይህንን ተከትሎ ባሳለፍ ነው ሳምንት የከተማው ከንቲባ ጽህፈት ቤት ተወካዮችና የቅርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኝበት ቦታ ካሉ የመሬት ባለቤቶች ጋር ውይይት አድርጓል። ቦታው በቅርቆስ ክፍለ ከተማ ወረዳ አንድ ውስጥ የሚገኝ ሲሆን በአጠቃላይ 99 ካሬ ሜትር ቦታን እንደሚሸፍን በውይይቱ ወቅት ተገልጿል። ይህ ማለት ደግሞ በአካባቢው የሚገኙ ቢያንስ 31 ህንፃዎች የሚነካ ነው። በዚህ ፕሮጀክት እንደሚፈርሱ ከተነገራቸው ህንፃዎች መካከል ኢቢሲ ትሬዲንግ፣ ሂጂራ ባንክ ዋና ጽህፈት ቤት፣ ዘገር ገስት ሀውስ፣ ላየንስ ዲን ሆቴል፣ ኤምኤስኤን ሪል ስቴት፣ ቢኤች አፓርትመንት ና ቤሞር አፓርትመንት ይገኙበታል። የከተማው ባለስልጣናት በዚህ ውይይት ወቅት ለባለ ንብረቶቹ የምሰጣቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም በቀረበው ካሳ ላይ ግን ቅሬታቸውን አሰምቷል። ህንጻቸው ከምፈርስባቸው ሰዎች መካከል አንደኛው ሲናገሩ እኛ ልማትን አንቃወምም፣ ነገር ግን ላፈራኑ ንብረቱ በቂ ካሳ ሊሰጠን ይገባል ብሏል። እነዚህ ባለ ንብረቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታ ለጠቅላይ ሚኒስትር ጽህፈት ቤት እና ለከንቲባ አዳነች አቤቤ ማቅረብ በዝግጅት ላይ ይገኛሉ ሲሉ ፎርቹን ዘግበዋል። ክብራትና ክብራን ዩቱዩብ አድማጮች እስካሁን ድረስ አብሬያችሁ በዚሁ አጫጭር መረጃ የቆየሁት ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሸርና ኮመንት በማድረግ እንዳይረሱ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁ በጠለም ክፍል ሰላም ያቆያችሁ።